በዝቅተኛ የኑሮ ደረጃ ላይ ለሚገኙ ወገኖች የሚሆን 50 ቤቶችን ሰርቶ ለማስረከብ ከመዘጋጀቱን መዘጋጀቱን የባሕር ዳር ከተማ አስተዳደር ገለጸ። ከተማ አስተዳደሩ የክረምት ወራት የአቅመ ደካማ ቤቶች ግንባታና ጥገና መርሐ ግብርን ተጋባዥ እንግዶች በተገኙበት በይፋ አስጀምረዋል። አዲሱ ዳዊት ተጨማሪ አለው። የባሕር ዳር ከተማ አስተዳደር የክረምት ወራት በዝቅተኛ የኑሮ ደረጃ ላይ የሚገኙ ወገኖችን ቤት የማደስና የመስራት ተግባር በይፋ አስጀምሯል። በማስጀመሪያ ስነ ስርዓቱ ላይ በተጋባዥነት የተገኙት የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ርዕሰ መስተዳደር አቶ ርስቱ ይርዳው በበጎ ፈቃድ አገልግሎት የአቅመ ደካሞችን ቤት መጠገንና ማደስ አሁን አሁን እንደ ባህል እየሆነ የመጣና መልካም ተግባር መሆኑን ጠቅሰዋል። በቀጣይ የደቡብ ብሔር ብሔረሰቦችና ሕዝቦች ክልልም የዚህ ተግባር አካል መሆን የሚያስችለውን ድጋፍ ያደርጋል ብለዋል። አሁን የበጎ ፈቃድ አገልግሎት የድሃ ቤት መጠገን፣ ቤቶች ሰርቶ ለድሃ ማስረከብ ልማድ እየሆነ መጥቷል፣ ባህል እየሆነ መጥቷል። በደመቀ መንገድ በየጊዜው እየተሰራ ነው ያለው። እኛም ዛሬ እዚህ ባህር ዳር ተገኝተን ይህን ለማስጀመር በመቻላችን ደስታ ተሰምቶናል። አስጀምረን ብቻ አንሄድም፣ እኛም እንደግፋለን። የደቡብ ክልል መንግስት ሁለት ቤቶች ሰርቶ ያስረክባል። ይህንን ደግሞ ከተማ አስተዳደሩ በዚሁ ሰርቶ ጨርሶ የሚያስፈልገውን ሁሉ ገንዘብ በእኛ በኩል ምንልክ መሆኑን በዚያ አጋጣሚ መግለጽ እፈልጋለሁኝ። የባሕር ዳር ከተማ አስተዳደር ምክትል ከንቲባ አቶ ባያለባቸው በበጋ ወራት ጭምር የአቅመ ደካሞችን የመኖሪያ ቤት ችግር ለመቅረፍና ለመጠገን በትኩረት ሲሰራ መቆየቱን ጠቅሰዋል። ተግባሩ በክረምትም ቀጥሎ አምሳ ቤቶችን በአዲስ ሰርቶ ለሚገባቸው ለማስረከብ ታቅዶ ወደ ስራ ተገብቷል ብለዋል። በርከት ያለ በዝቅተኛ የኑሮ ደረጃ የሚገኝ የህብረተሰብ ክፍል መጠለያ የሌለዋለ። ቤቱ የወደቀበታለ፣ ምንም ቤት የሌለዋለ። በበጋው ሰፊ ስራ ስንሰራ ቆይተናል። ለምሳሌ በግንቦት መጨረሻ አካባቢ ግሽ አባይ ክፍለ ከተማ የዛሬ ሳምንት ማለት ነው ለ20 አባወራዎች ሀያ ቤቶች ክፍሎችን ሰርተን ሰጥተናል። ዳግማዊ ምኒልክ ክፍለ ከተማ ደግሞ የመሰረት ድንጋይ ተጥሏል። በመንግስት በተያዘ በጀት የሚሰራ አሁንም እዚሁ ግሻ አባይ ክፍለ ከተማ 30 ቤቶችን የሚሰራ ባለ ሀብት አግኝተን የቦታ ርክክብ አድርገናል። ስለዚህ የዛሬው ፕሮግራም ደግሞ በክረምቱ የምንሰራቸው ያቀርናቸው 50 ቤቶችን ለመስራት ባቀር ነው መሰረት እነሆ ዛሬ በፌዴራል ደረጃ በመጡ እንግዶች ተጀምሯል። ይሄንን በአምስት ቀን ውስጥ እናጠናቀቃለን። እንዲህ እያልን በየክፍለ ከተማው የመጠለያ ችግር ያለባቸውን ዜጎች ችግራቸው እናቃልላለን ማለት ነው። በዚህ መርሐ ግብር ቤታቸው እየታደሰላቸው ካሉ በዝቅተኛ የኑሮ ደረጃ ላይ ከሚገኙ ወገኖች መካከልም ተግባሩ ከክረምት ጎርፍና ዝናብ ታድጎ ረፍት ያለበት ቀንና ሌሊት እንድናሳልፍ ያደርገናል ብለዋል። ለዚህ መሳካትም ድጋፍ ያደረገውን የባሕር ዳር ከተማ አስተዳደርና በበጎ ፍቃድ የሚሳተፉ ወጣቶችን አመስግነዋል። እያፈሰሰ እንትን ይህን ጎማውን እያደረኩ እንዲህ ያለውን ጎማ የጨርቁ ማጠቢያ ከሚያፈሰው ላይ እያደረኩ ነው ምኖር። የባል ጡረታ የለኝ የልጅ ተቆራጭ የለኝ። እህ ብዬ ሳያፈስብኝ ማደሬም እንደበለው ቁጥር ነው እንደበለው ቁጥር ነው። ምሩቅ ሁኑ ምሩቅ ሁኑ። አገሩ ምሩቅ ይሁን፣ አገሩ ሰላም ይሁን። እናንተ ምሩቅ ሁኑ። ውሀ በጣም ነበር የሚገባብኝ ከኋላ ማለት ነው። መተኛት አልችልም። ቁጭ የነበርም ቤት የስለታደስ በጣም ደስ ብሎኛል፣ እና ከነበረው አዲስ ለውጥ አለ። ምክትል ከንቲባው ጨምረውም ከተማ አስተዳደሩ ከሚያሰራቸው አምሳ የአቅመ ደካማ ቤቶች በተጨማሪ የተለያዩ የህብረተሰብ ክፍሎችን በማካተት መሰል ተግባራት ተጠናክረው የሚቀጥሉ ይሆናል ብለዋል። ሁሉም ህብረተሰብ የበኩሉን አስተዋጽኦ እንዲያደርግ፣ ባለሀብቶች የራሳቸውን ድርሻ እንዲያበረክቱ፣ የመንግስታዊ ያልሆኑ ድርጅቶችም የራሳቸውን አሻራ እንዲጥሉ ሀብት አለ። ይህንን ሀብት አሰባስበን እነዚህን በዝቅተኛ የኑሮ ደረጃ የሚኖሩ የህብረተሰብ ክፍሎች መጠለያ እንዲኖራቸው እንሰራለን ብለን አቅደን እየተንቀሳቀስን ያለ ነው ማለት ነው።